ደስታዬን የማካፍሎት ሚስጥሬን፣ የማውጋዎት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ፣ ውድ አድማጮች ከአንድ ሳምንት በፊት ወደ አቡነ አረጋዊ ከዛም አለፍ ብሎ ባለ አካባቢ ያገኘዋቸው ሴተኛ አዳሪዎች ነበሩ። ከነሱ ጋር እያደረግኩትን ቆይታ ክፍል ሁለት ዛሬ ያቀርብላችኋለሁ። እንግዲህ ባለፈው ጊዜ ምናልባት ካስታወሳችሁ እዛ አካባቢ በጣም በርካታ አረቄ ቤቶች አሉ። የሴቶቹን ልምድ ስጠይቅ እንግዲህ አረቄ ቤት የሚገቡት በአስተናጋጅነት ነው። ከዛ በኋላ ሴተኛ አዳሪነትን እንዲገቡበት የሚያደርጉት በአብዛኛው የአረቄ ቤት ባለቤቶች ናቸው። ገንዘብ አጉዱለሻል፣ ስለዚህ ገንዘብ ሰርተሽ መክፈል አለብሽ በሚል እና በተለያዩ ምክንያቶች ይሄ ትክክል አይደለም። ስለዚህ የነበራቸው ልምድ ምንድን ነው? ይሄንን እያነሳን ነበረ፣ ዛሬም እንቀጥላለን። ከዚህ ባለፈ እንግዲህ አረቄ ቤት የሚሰሩ ሴቶች የሚከፈላቸው አነስ ያለ ብር ነው፣ መቶ ብር ሁለት መቶ ብር፣ ስለዚህ ገንዘቡን ለማብዛት በአንድ ሌሊት ከብዙ ሰዎች ጋር እያድራሉ። ይሄ በሆነ ቁጥር ደግሞ ከተለያዩ ሰዎች ጋር ወሲባዊ ግንኙነት በፈጸሙ ቁጥር ደግሞ መዳከም፣ ኮንዶምን ያለመጠቀም ሁኔታ ሊፈጠር ይችላል። እስቲ ተከታትላችሁ ውድ አድማጮች እናንተም ሀሳባችሁን እንድታካፍሉን በአክብሮት ጠይቃለሁ። ሳራ እንግዲህ እናትሽ ሌላ ባል ስላገቡ ብቻ ወጥተሻል። ወጥተሽ አረቄ ቤት ነው የገባሽው። ሂሳብ አንቺም ጎሎብሻል። ስለዚህ ሂሳብ ሽን ክፈይን የተባልሽው ስንት ብር ጎደል አለችሽ? ባለ አረቄ ቤቷ 750 ብር። ምን ብለሽ ጠየቅሻት? እንደዛ ስትልሽ ምን ተሰማሽ? ምንም አላልኩም። አልቅሼ ዝም ነው ያልኩት። ከዛ ቆየሁኝ ሶስት ቀን ነው ምናምን እንደ እንደቆየሁኝ ይህን ስራ መስራት አለብሻለችኝ። ከዛ ሰራው ሰጠዋት ምንድን ነው ህይወቱ ብለሽ አልጠየቅሻትም? እንግዲህ አዲስ ነሽ፣ ልጅ ነሽ። እንዲ እዛ ሲሰሩ አያለሁ፣ እዛ አረቄ ቤት ሲገቡ ምናምን አያለሁ። ከዛ ምንድን ነው ምናምን እያልኩ ስጠይቃቸው፣ እየነገሩኝ እየነገሩኝ ከዛ አወቅኩ። እነሱ ሲሰሩ ስታይ ምን ስሜት ይፈጥርብሽ ነበር? እንግዲህ ከወንድ ጋር ነው የሚያድሩት፣ ይከፈላቸዋል፣ ገንዘብ። ያንን ስራ እያየሽ ነው። ጠይቃቸዋለሁ፣ ራሴ ራሴ ጠይቃቸዋለሁ፣ ከዛ ይነግሩኛል። እኮ ሲነግሩሽ፣ እንደዚህ ከወንድ ጋር ማደር ነው ሲሉሽ፣ ግንኙነት መፍጠር ነው ከወንድ ጋር ሲሉሽ፣ ምን ስሜት ይፈጥርብሻል? እኔ ምንም አላላቸው። እኔ አልሰራም ይሄን ህይወት ምናምን እላቸዋለሁ። ለምን እኔ በቃ ያስጠላኛል፣ ዝም ብሎ ወንድ ጋር አብሮ እንትን ማለት ምናምን በቃ ይደብረኛል። እኔ እንዴት ይሄን ስራ ትሰራላችሁ ምናምን ስላቸው፣ ሂሳብ ጎሎብን ሲሉኝ፣ እንዴ እንዴት ሆኖ ሂሳብ ይጎላል? ሂሳብ እኮ አይጎልም እላቸዋለሁ ከዛ አንቺም ጎደለብሽ ተባል እስቲ። በወቅቱ እንግዲህ ሴትዮዋ ባላረቄ ቤቷ በጣም ተጭናሻለች፣ ይህንን ስራ እንድትሰሪ ይህን ስራም ባልሰራም ኬት አምጥተሽ ክፈይ አለች። በዛን ሰዓት ደግሞ ኬት አምጥቼ ከፍላለሁ። እሺ ምን መረጃ ነገረችሽ? ወይንም ደግሞ አካባቢ ያሉ ሰዎች ምን መረጃ ነገሮች ስለ ህይወቱ የነገሩሽ ነገር አለ ወይንስ እንደው በደፈናው የነገረኝም ራሴ ነኝ። ሄድኩት፣ ማንም የነገረኝ የለም። በቃ ዝም ብለሽ ከወንድ ጋር ሄድ አቶ ቢስተራ ሄድኩኝ። ከዛ በኋላ በቃ ከወንድ ጋር ገባ። ኮንዶም እንደሚያረገ ራሱ ነው እኔ አላረኩም። እስከ ብዙ ጊዜ ድረስ ራሱ እያረገ ነበረ። ከዛ በኋላ ትምህርት ምናምን እየወሰድኩ ከሴቶችም ትምህርት ወስዳለሁ። ግን ከሴቶችም ባይሆንም እኔ ብዙ ጊዜ ስልጠና ይሄድ ነበር። እንግዲህ ምንም መረጃ የለሽም ወንዶቹ ራሳቸው ካደረጉ ያደርጋሉ፣ ካላደረጉም አያደርጉም ማለት ነው። የራስ አያደርገ እኔ ተጠቅምም ያላቅምስ። ማን ነገረሽ እንደዚህ ያለ ኮንዶም እንዳታደርጊ ብሎ ማን ነገረሽ? ሴቶቹ ስለሚያደርጉ ሳይ ስለነበረ በቃ እኔም ኮንዶም አስረ ግን ያለ ኮንዶም ተጠቅሚ አላቅም። ባለ አረቄ ቤቷም ሆነ እነኛ ሴቶች ከወንድ ጋር ልታድሪ ወይም ልትሄጂ ስትይ ኮንዶም እንደዚህ ነው ጥቅሙ፣ አደራረጉ እንደዚህ ነው ብለው መረጃ አልሰጡሽም? አልሰጡኝም። በኮንዶም ብቻ ተጠቀሚ እንጂ ዝም ብለሽ እንዳትጠቀሚ ብለኛል እንጂ ኮንዶም እንደዚህ ነው የሚደረግ ምናምን ማንም ያለኝ ሰው የለም። በደንብ ስለ ኮንዶም ሳታቂ እንግዲህ በዛን ወቅት ምን የተፈጠረብሽ ነገር ነበር? ምንም ነገር የለም። ራሴ እንደማድረግ ምናምን አላቅም። እነሱ ያረጉ ነበር የሚመስለኝ። ከዛ ስልጠና ይገርኩኝ ስሰላጥን ስሰላጥን ራሳችሁ አርጉ፣ እነሱ እንዳያረጉላችሁ ደሞ እነሱ በያዙት ኮንዶም እንዳትጠቀሙ ምናምን ሲሉ ነው። በቃ አወቁኝ። ከዛ ወዲህ ረጅም ጊዜ አረቄ ቤት ነው የሰራችሁት። አረቄ ቤት የሚከፈለው ትንሽ ነው ይመስለኛል አይደለ? ስለዚህ ትንሽ በተከፈለ ቁጥር ደሞ ሁለትም ሶስትም ሰው ከመጣ ገበያው ካለ ታስተናግዳላችሁ። ስለዛ እና አውራስቲ እስቲ አረቄ ቤት እንግዲህ ገና ስትገቢ ምን ያህል ነበር ሲከፈልሽ የነበረው? ቤቲ ከአንድ ሰው ምን ያህል ታገኛለሽ ያስ በቂ ነበር ወይ ያው ለካ ሃምሳ ሶስት መቶ ምናምን ይሰጣሉ ለምሳሌ በአንድ ቀን ከምን ያህል ሰው ጋር ግንኙነት ትፈጽሚ ያለሽ በጊዜ ምናምን ሾርት ሰርት እና አዳር ደግሞ ስመሽ ምናምን እንወጣለን እኮ ለምሳሌ እንደዚህ ያልሽ ለምሳሌ ብዙ ሰርቻለሁ ከብዙ ሰው ጋር በአንድ ቀን ይሄን ያህል ሰው ጋር አድር ያለው ምትዩ እስቲ ንገሪኝ ያው ሁለት ሶስት ወንድ ምናምን ከነሱ ጋር ከሁለት ወይም ከሶስት ሰው ጋር ወተሽ ታውቂያለሽ? በአንድ ቀን ወጥቻ አውቃለሁ። እንደዚህ ከሁለት ከሶስት ጋር የምትወጪው ገንዘቡ ስለሚያንስ ነው? አዎ ገንዘብ ያው ጨምሮ ይሰጣሉ፣ ብዙ አድርጎ ማለት ነው። ቢያንስ አንድ ሰው ሁለት ከአምሳ ምናምን ከፈሉ እነሱ ደግሞ ሁለት ሶስት ከሆኑ እስከ አምስት መቶ ምናምን ይከፍላሉ። እየጨመረ ይመጣል። ግሩ እስቲ ለምሳሌ አሁን ከአንድ ሰው ጋር አንዱን ሌሊት ወይ አንድ ጊዜ መስራትና ሁለት ሶስት ሲሆኑ ደግሞ ልዩነቱን እስቲ ንገሪኝ። ያው እኛንም ይሰለቻል፣ ግን ያው ለብር ብለን ነው እኛም። ትግስት እስቲ አንቺ ደግሞ ልምድ ንገሪኝ። እንግዲህ አረቄ ቤት ጀመርሽ ስራውን። ለረጅም ጊዜ አረቄ ቤት ነው የሰራሽው። የሚገኘው ገንዘብ እንዴት ነው ከአረቄ ቤት? ያው አረቄ ቤት የምንሰራው ቤት ስለሌለንም አንደኛ ነገር ቤት የለንም እዛው እንኖራለን። የመውጫ እምንሰጣለን የቡና ተራ እናፈላለን። በቃ ቡናም ለራሳችን ለሴቶች በተራ ነው የምናፈላው ከባለቤቷ ጀምሮ ማለት ነው። ግን ውጭ ላይ የመስራቱ ባህሪ ደግሞ ማለት ለራስሽ ነው። የመውጫ ቲም የእንትንማ ቲም፣ እንዴት መስራት እንዳለብን ስለማናቅ ነው እንጂ አረቄ ቤት የምንቀመጠው አሁን ቤት ተከራይቶ መቀመጥ፣ ያው ራስሽን በቃ ጠብቀሽ ጠዋት መታሽ ከሆነ መተኛት ካለብሽ ትተኛለሽ። ቁርሰሽ በልተሽ ምናም ትተኛለሽ። አርፈሽ በቃ የምታደረጊውን ነገር አድርገሽ ማታ ላይ ደግሞ ተጣጥፈሽ መውጣት ትችያለሽ ለአረቄ ቤት ቂ ቤት ደግሞ ያው ሰዓት አለሽ የምታኝበት ማለት ነው። የተወሰነ ሰዓት ይሰጥሻል በተራ በተራ ሴትም ብዙ ካለ አሁን በተራ ግማሾቹ አሁን የሚታኙ ከሆነ ግማሾቹ ደግሞ የተወሰነ ሰዓት ነው፣ በሰዓት ነው። የቡና ተራ ከሌለሽ ምናም በቃ በቡና ተራሽ ደግሞ ካሳለፍሽ ቅጣት አለ። እንደዛ እንደዛ አይነት ነገሮች አሉ ማለት ነው። ግዴታ ደግሞ ያው መጠበቅ ባለብሽ ሰዓት ካልጠበቅሽ ብዙ ነገሮች አሉ። አስፈቅደሽ ስትወጭ የሆነ ቦታ እንኳን ጓደኛ ጋር ሊሄድ ብለሽ ብትይጂ አስፈቅደሽ ነው የምትይጅ፣ አለበለዚያ ቅጣት አለው። ስለዚህ አሁን እነኚህን ቅጣቶች ለማጣጣም እንደገና ደግሞ ብዙ ጊዜም ወንዱም እዛ አረቂ ቤት የሚመጣው እንግዲህ የገንዘብ የመክፈል ሁኔታው አነስ ያለ ነው ይመስለኛል። ስለዚህ ያንን ገንዘብ ለማጣጣም እና ብዙ ገንዘብ ለማግኘት ከብዙ ወንዶች ጋር መውጣት ይመረጣል ይመስለኛል፣ አይደል? አዎ። አሁን ለምሳሌ እኛ ወደ ከተማ ሄደን አረቄ ቤቱም እያለን ከተማ እንሄዳለን። ለምን እዚህ ወይ ስራ አይኖርም ወይ አነስተኛ ነው ብሩ። ግን ከተማ ምንሄድ ከሆነ ግን ቢያንስ ሾርትም ሁለቴም ሶስቴም ልገቢ ትችያለሽ ከዛ ደግሞ ሾርት ሽን ገብረሽ ጨርሰሽ ደግሞ አዳር ትገቢያለሽ፣ ደግሞ ማለት ነው። አዳር በደና ብር የሚከፍልሽ ካገኘሽ በጊዜም ትገቢያለሽ። ለምሳሌ አሁን በአንድ ቀን አዳር ወይም ከምን ያህል ሰው ጋር በብዛት ሰርተሽ ታውቂያለሽ? እንደው ብዙ ሲባል አምስቴም ልገባ እችላለሁ፣ ያው ስድስቴም እገባለሁ። ገባሽ፣ ሾርት እገባለሁ። ከዛ ሾርት ስሰራ ቆይና በስተ መጨረሻ ሰት አዳር እገባለሁ። ገንዘቡ ብዙ እንዲሆን ነው። አሁን ደና ብር የሚከፍለኝ ካገኘሁ በጊዜ አሁን ለምሳሌ ደና ብር የሚሰጠኝ ከሆነ አልጠበቀም። እኔ የሌላ ሰው ወይንም ሾርት ሰራለሁ ብዬ አልጠበቅም። ግን አዳር የሚከፍሉት ብር አነስተኛ ከሆነ በጊዜ ሾርት እንኳን ሰራርቼ ይጨምርበታለሁ። ደዛ መሸት ሲል ለዚህ ለዚህማ መሸት ሲል አልገባም ወይ ብዬ ጠብቃለሁኝ። ሾርት ሰራራለሁ እንጂ ብዙ ብር ከሰጠኝማ እገባለሁ። ስለዚህ የገንዘቡ ሁኔታ ነው ከብዙ ሰው ጋር እንድታድሪ እንድትወጪ የሚያደርግሽ፣ ብዙ ገንዘብ ለማግኘት ነው። ግን ከብዙ ሰው ጋር ግንኙነት በአንድ ሌሊት ባደረግሽ ቁጥር ኮንዶም የመጠቀሙ ጉዳይ፣ የመድከሙ ጉዳይ እንዴት ነው? ያለው አደገማ፣ ማለት የተለያየ ሰኮ ያጋጥመሻል። ብዙ ሰዓት የሚቆይ ሰው አለ። መድኃኒትም ወስደው ሊሆን ይችላል፣ ምንም አድርገው ሊሆን ይችላል። ብዙ የሚቆይብሽ ሰዓት አለ። አሁን ማህፀንሽ የመላጥ ባህሪ አለው። በጣም ነው የሚያንገበግብሽ ማህፀንሽን በወቅቱ ራሱ ስታበዥ ማለት ነው። አንዳንዶቹ ደግሞ ቶሎ የሚጨርሱልሽ ሰዎች አሉ። ስለዚህ ብዙ የመስራቱ ባህሪ ያው ከማህፀንሽን እንዳያምሽ እንዳይላጥ ምናምን ነው እንጂ ሌላ ነገር የለውም። የተለያየም ሰው ደግሞ ሲመጣ ባህሪውም የተለያየ ነው። አለ በባዶም ይላል ስንት አይነት ባህሪ ያላቸው ሰዎች አሉ። እሺ ወደ ሳራ ልምጣ። ሳራ እንግዲህ አንቺስ ንገሪኝ እስቲ፣ ለምሳሌ አረቄ ቤት እንደዛ ስራውን ጀመርሽ፣ ማንም የነገረሽ የለም፣ ግን በኮንዶም ነበር ስትጠቀሚ የነበረው። ገንዘቡ እንዴት ነው የሚገኘው? ገንዘብ አንቺም ለምሳሌ ትንሽ ነው እና የማገኘው ገንዘብ ብለሽ ከመጣ ካገኘሽ ገበያ ከሁለት ከሶስት ሰው ጋር እንደዚህ ትወጫለሽ? አዎ ወጣለሁ፣ ከተለያየ ሰዎች ጋር ወጣለሁ። በአንድ ለሊት እስቲ ለምሳሌ ከምን ያህል ሰዎች ጋር ወጥተሽ ታውቂያለሽ? ከሶስት ከአራት ሰው ጋር ወጣለሁ፣ እንዳገኘው ነው። ሞጣ አዳር ገብቼ ካስወጣኝ ሰውዬ ወጣና ድጋሚ ይገባለሁ። ብሩን ሰጥቶኝ ውጭ ካለኝ ማለት ነው። ለሊት ወጥተሽ? አዎ ለሊት ወጥቼ ከሌላ ሰው ጋርም እገባለሁ። ደግሞ ሾርትም እሰራለሁ። ስለዚህ ከአራት ከአምስት ሰው ጋር ሊሆን ይችላል፣ በአንድ ለሊት። እንዴት ነው የመድከሙ? ቅድም የጠየኩት ነገር አለ። አደጋውም የበዛ ነው ከብዙ ሰው ጋር በአንዴ ስትወጪ፣ እስቲ ያጋጠመሽ ነገር ካለ እንደዚህ ንገሪኝ። ያለ ኮንዶም የምንጠቀም ይላሉ በብዛት ሳታያቸውም፣ ደግሞ የሚያወልቁ አሉ ኮንዶም። ኮንዶሙን ሲያወልቁ ደግሞ ያስታውቃል። ስለዚህ በተለይ አንቺ በደከምሽ፣ ከአራት ከአምስት ሰው ጋር ግንኙነት ባደረግሽ ቁጥር ያንን ነገር የመቆጣጠሩ ሁኔታ እንዴት ነው? መቆጣጠር እቆጣጠራለሁ። ግን እኔ ከደከመኝ አልገባምላለሁ። ኮንዶም እንዴት ነው ይገኛል? በተለይ ስለ አረቄ ቤት እንድትነግሩኝ ነው። አረቄ ቤት እየሰራችሁ ኮንዶም ከየት ነው የምታገኙት? ኮንዶም አይጠፋም፣ ከፋርማሲም እንገዛለን። ደግሞ በብዛት ደግሞ አንገዘምኛ እንትን የሚያስተምሩን እንደዚህ ምናምን አሉ። ትምህርት የኮንዶም ትምህርት ምናምን የሚሰጡናል እነሱ በነፃ ይሰጡናል። አንደኛ ነገር ደግሞ ጤና ጣቢያ ነፃ ይሰጡናል። ከጤና ጣቢያም እናመጣ። አንዳንድ ጊዜ ግን ሁኔታዎች እና ኮንዶም የማይገጣጠሙበት ሁኔታ አለ። ለምሳሌ ድንገት ያገኘሽው ሰው የሄዳችሁበት ቤት ኮንዶም ሊጠፋ ይችላል። አረቄ ቤት ኮንዶም ላይ ይቀመጥ ይችላልና፣ እንደዚህ አይነት አጋጣሚ ካላችሁ፣ በተለይ አረቄ ቤት ስሰሩ የነበረ ጊዜ እስቲ ንገሪኝ። አረቄ ቤትማ ይጠፋል። ግን ያው ፈልገሽም ተበዳድረሽም ከአረቄ ቤት ከዚኛው አረቄ ቤት እዛኛው አረቄ ቤት አይጠፋም ማለት አረቄ ቤት ከሆነ ስራው ማለት ነው። ከዛ ውጭ ግን ከተማ ላይ ብት ውጭ፣ ያው አልጋ ሲያስይዙ ያለ ኮንዶም አያስይዙም ማለት፣ አልጋም አለ ኮንዶምም አለ። ግን እዚህ አረቄ ቤት ቢጠፋ፣ አሁን እዚህ ቤት ጠፍቶ ከሆነ ከዛኛው ቤት ያመጣሉ። እንደዚህ የመበዳደር ነገር አለ። አዎ። እስቲ ንገርኛ አንቺ አረቄ ቤት ስለሆነ እየሰራሽው ንገሪኝ። መጀመሪያ ገዝተን ነው፣ በጊዜ እናስቀምጠው ወይ በነጻ ምሰጡን ድርጅቶች እናስቀምጣለን። ያው ቆጥበን ነው የምንጠቀመው። እሱ ቆጥበን ማለት ኮንዶም ይቆጠባል? እንዲም ማለት ያው እንዳይጠፋ ብለን ደብቀን ምናምን ነው። እስቲ ኮንዶም ተበዳድራችሁ ታውቃላችሁ? ከሴት ከሆነ አንዳንዶቹ ይሰጣሉ፣ አንዳንዶቹ አይሰጡም? አንዳንዶቹ እያሉም አይሰጡም። ለምን ያው ከምንገዛ ምናምን ብሎ ነው ለራሳቸው ያስቀምጣሉ ለራሳቸው ያስቀምጣሉ። እጥረት የሚከሰተው ኮንዶም ካላችሁ ልምድ እጥረት የሚከሰተው የማታገኙት በምን አጋጣሚ ሲሆን ነው? ድርጅቶች ከዚህ ሲጠፉ ወይንም ደግሞ ጤና ጣቢያ የሚሄድ ሰው ከሌለ ነው ኮንዶም እንትን የማለት ባህሪ የሚመጣው። ማለት የጤና ጣቢያ የሚሄድ ከሆነ ለምሳሌ የሆነ ነገር እንትን ፈልጌ ብሄድ በዛው ኮንዶም ይዤ ልመጣ እችላለሁ ወይ አንዷ የምትሄድ ከሆነ እንትን ትላለች። እና ድርጅቶች ይዞራሉ እነሱ በሚጠፉ ሰዓት ምናምን ጥረት እንትን ኮንዶም የሚጠፋው መቼ ነው? በአንቺስ ልምድ፣ በተለይ አንቺ ደግሞ ውጭ ላይ ትሰሪያለች ከአረቄ ቤት አልሰራሽም። ኮንዶም የምታጭበት አጋጣሚ ተፈጥሮ ያውቃል? ኮንዶም ማጣበት አጋጣሚ ተፈጥሮ ያውቁም? ሁሌም ኬት ነው የምታገኘው? እኔ እዛ ስለሆነ የምሰራ ከአልጋ ቤት ነው የምገዛ፣ ከአልጋ ቤት እገዛለሁ። እዛው ጋ አልጋ ቤት ይሸጣል ኮንዶ? አዎ አልጋ ሲያከራዩ እዛው ይሸጣሉ። ኮንዶም የሌለበት አልጋ ቤት ደግሞ የለም። አንቺስ ኮንዶም ያጣሽበት አጋጣሚ አለ? እኔ ያጣው ቀን የለም ያው አልጋ ቤት ከሌለም ውጪ ሄደን ነው የምንገዛው። ብዙ አልጋ ቤት አሁን ያው ሾርት ምናምን ሰራ አልጋ ምናምን አለ፣ እዚያ አሁን አለ ያው። እና ከሌለም ደግሞ ውጪ ነው ገዝተን እንጠቀማ አንቺ ኮንዶም ያጣሽበት አጋጣሚ አለ? ለምሳሌ ከወንድ ጋር ስትሄጅ የሆነ ቦታ ይዞሽ ሊሄድ ሲል እንደዚህ ያጣችሁበት እንደዚህ አጋጣሚ አለ? እስቲ ንገሪ። አዎ አሁን ለምሳሌ ሌላ ቦታ ሄጅ ከተማ ወደ ቤት ስመለስ በሊፍት ማለት መኪና ለምኝ ተመለስኩኝና ስመለስ ከዛ ልንገባ ብለን አልጋ ቤቱም ስንጠይቅ ኮንዶም የለም ተብሎ አጥቻለሁ። ሁለቴ ሶስቴ እንደዚህ ያጥቻለሁ። እኔ ስመጣ ማለት አልጋ ቤትም የማይኖርበት አጋጣሚ አለ። አንዳንድ ቦታ ላይ ምን ታረጊያለሽ? እንደዚህ ምን አረግሽ ይቀራለ፣ ምን ይደረጋል? አማራጭ ስለሌለሽ ይቀራል። ማን ነው ኮንዶም የሚሰጣችሁ? ማን ማን ድርጅት አለ እስቲ ንገሩኝ። እንግዲህ ቅድም ትምህርት ይሰጠናል፣ ኮንዶም ይሰጠናል፣ ድርጅቶች አሉ ብላችሁኛል። ማን ማን ነው? ማን እስቲ ንገሪኝ ሳራ። እዚህ ድርጅት ነበራቸው ወይ? ዛፕ ነበረ ከአረቄ ቤት እንደወጣ እንዲሁም እነሱ ጋር ኖር ነበረ ቤት ሳል ከራይ በፊት ከአረቄ ቤት ወጣውና እነሱ ጋር ኖር ነበር። ኮንዶም ያዘጋጁልናል። እነሱ ማታ ማታ መተኛት አንችልም እንጂ ቀንቀን መተኛት እንችላለን። ሁሉም ነገር አለ፣ እዛ ስቶፋ አለ፣ ሁሉም ነገር አለ የምንሰራበት፣ ምናምን ራሳቸው ናቸው የሚያዘጋጁልን። ሻወር ቤት አለ እዛው፣ በቃ ሁሉም ነገር። አሁን ግን ወደ ሀና ማርያም ሄደው እኛ ስላል ነው ዛ እና በዛን ሰዓት ኮንዶ የሚሰጡን ነበር እነሱ። አሁንስ እንግዲህ እዚህ አካባቢው ላይ ዋይዛፕ ተዘግቷል። አሁንስ ማንም የሚሰጣቸው አለ ኮንዶ። አሁን ምንም አያረግልንም እዛ ስለሆነ ሄደን የምንሰራ እዛው በድርጅት እንደዚህ ትምህርት ተሰጥቶሽ ያውቃል? ስለ ኮንዶም ስለ ጤናን ስለ መጠበቅ እንደዚህ ትምህርት ተሰጥቶሽ ያውቃል? አንቺ አይትስቶ ያቀም እሺ። አንቺስ? ዋይዛፕ ነበር እዛ። ብቻ ነው እንጂ ሌላ ድርጅት አላውቅም። እሱ ተዘግቷል። ኮንዶም በደንብ ይሰጣችሁ ነበር? አዎ፣ እዛ በደንብ ነበር የሚዘጋጅልን። ትምህርትም ነበር የኮንዶም አደራረግ ምናምን፣ ስልጠና ብዙ ነበር። አሁን ግን ያው እነሱም የሉም ስልጠና አድማጮች እንግዲህ ከሴተኛ አዳሪዎቹ ጋር የነበረኝ ቆይታ ለዛሬው ይሄንን ይመስላል። እንግዲህ በዚህ አካባቢ በዘነበ ወርቅ እንዲሁም ከሱም በላይ ባሉ አካባቢዎች በርካታ ጠላ ቤቶች፣ አረቄ ቤቶች አሉ። ግን ማንም ድርጅት ወደ እነኝህ ሴቶች ዞር ብሎ ያየ ትምህርት እየሰጠ ያለ የመንግስትም ሆነ መንግስት ያልሆኑ ድርጅቶች የሉም። ስለዚህ አሳሳቢ ይመስለኛል። ምክንያቱም በየጊዜው ሴተኛ አዳሪዎች ከስር ከስር ወደ ስራው እየተቀላቀሉ ነው። መረጃ የሚሰጣቸው አይኖርም። መረጃም ቢያገኙ ከጓደኞቻቸው ወይም ከተለያዩ ሰዎች ከተጎዱ በኋላ ሊሆን ይችላል። ስለዚህ መንግስትም መንግስት ያልሆኑ ድርጅቶችም ወደ እነኝህ አካባቢዎች ብዙ ያልተደረሰባቸው አካባቢዎች ዞር ብለው አገልግሎቶቻቸውን ቢያሰፉ መልካም ነው ብዬ አስባለሁኝ በእኔ በኩል። እናንተስ ምን ትላላችሁ? ውድ አድማጮች ሀሳባችሁን አድርሱኝ 0946 34 94 44፣ እንዲሁም 0936 8 38 ላይ ነኝ። እንግዲህ የዛሬውን የቤተኛ ዝግጅት በዚሁ አጠቃልለነው እስካሁን አብራችሁኝ ስለቆያችሁ፣ ፕሮግራሙን ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ቀን ይሁንላችሁ።